ዛሬ ገና ነው በከተማ ዳርቻ ባለ አንድ አሮጌ ህንፃ ውስጥ ወዳለው ትንሽ ባለ አንድ መኝታ ቤት አፓርታማ የገባሁት። ኪራዩ ርካሽ ስለነበር ብዙ ጥያቄዎችንም አልጠየቁም። በመጀመሪያው ምሽት በሩ በትክክል እንደማይቆልፍ አስተዋል። ቁልፉን ምንም ያህል ባዞረው ዝም ብሎ ይዞራል ብዬ ጠዋት ላይ ያስተካክለዋለሁ በማለት ተኛው። በዚያን ምሽት በቀስታ የሚንቃቃ ድምፅ እንቅልፍ የቀሰቀሰኝ የመኝታ ቤቴ በር ክፍት ነበር። ነገር ግን እንደ ዘጋሁት እርግጠኛ ነበር። ልቢ በኃይል እየመታ ተነስቼ ቁጭ አልኩ። አፓርትመንቱ ትንሽ ስለሆነ ማንም ሰው የሚደበቅበት ቦታ የለው። የነፋ ጫጫታ ወይም ያረጁ የበር ማጠፊያዎች ሊሆን ይችላሉ ብዬ ለራሴ ነገርኩት። እንደገና ተነስቼ በሩን ዘጋውን፣ ቆለፍኩት። በማግስቱ ለቤቱ ባለቤት ስለፊት ለፊት በሩ ጉዳይ ደወልኩለት። በር የሚያስተካክል አንድ ሰው እንደሚልክ ቃል ገባልኝ፣ ነገር ግን ማንም ሳይመጣ ቀረ። የዛን ቀን ምሽት ለማንኛውም ብዬ ወንበር ከበሩ ጋር አስደግፌ ተኛው። በጭንቀት ሰላማዊ እንቅልፍ መተኛት አልቻልኩም። ከሌሊቱ ዘጠኝ ሰዓት አካባቢ በቀስታ ሆን ተብሎ በሚፈጠር የሚረብሽ ያንን የሚንቃቃ ድምፅ እንደገና ሰማሁት። የመኝታ ቤት በር እንደገና ወንበሩ ግን አሁንም ከፊት ለፊት በር ጋር ተደግፎ ነበር። አይሙሬ በሐሳብ ተወጠረ። ምናልባት እስከ መጨረሻው በደንብ ሳዘጋው ቀርቼ የሆን እንዲህ ብዬ እንደገና ቆለፍኩት። በተጨማሪም በከባድ ሳጥን አስደገፍኩት። በማግስቱ በአፓርታማው ውስጥ ብቻዬን መሆን ስላልፈለግኩ አምስቼ ነው ወደ ቤት የመጣሁት። ቤቴ ስደርስ ግን ደስ የማይል ነበር። የልብስ ቁምሳጥኔ በሩ በትንሹ ተከፍተዋል። እኔ ግን ክፍቱን አልታውኩትም። እጄ ቁምሳጥኑን ከፈትኩት። ከልብሶቼ ውጭ ምንም አልነበረም። በውስጥ የነበረ አየር ግን የተለየ የቆየ ነገር የሞቅታ ያለው ሽታ ነበረ። በጭንቅ እንቅልፍ አልወሰደኝም። በማግስቱ ጠዋት ግን ልቤን ዝቅ ያደረገው ነገር አጋጠመኝ። በባሬ አፕል የማልወድም የማልበላም ሰው በሆንም፣ በኩሽና የጠረጴዛ ላይ ግማሽ የተበላ አፕል አገኘ። የዛን ምሽት መብራት አላጠፋ፣ አልጋ ላይ ተቀምጪ እያዳመጠው ጠበቁ። እኩለ ሌሊት እንዳለፈ ያንን ድምፅ ሰማሁት። ቀስ ብሎ የሚንሸጓሽ ትንፋሽ ነገር ከልብስ ማስቀመጫ ውስጥ ሲወጣ ሰማው። እጆችን እየተንቀጣቀጡ፣ ስልኬን አነሳው። ስልኬን በከፈትኩበት ቅጽበት አንድ መልእክት ደረሰኝ። መልእክቱም አልጋ ላይ ተኝቼ የሚያሳይ የራሴ ፎቶ ነበረ። ላኪው የማይታወቅ ቁጥር ይላል። ከዚያም ከልብስ ቁምሳጥን ውስጥ ዝቅ ያለ ሹክሹክታ ነገር ሰማሁ። ዛሬም በሩን ሳትቆልፍ ትተዋል የሚል ድምፅ ነበር።